በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በኢልተን ሆቴል የሀገራችን እንቁ የኪነጥበብ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ከሀገር ውስጥ ከደረሰን እንጀምራለን። መንግሥት ሕገወጥ የውጭ ምንዛሪ አሻጥር ፈጽመዋል ያላቸውን ከ100 በላይ ተጠርጣሪዎች መያዙን አስታወቀም። ከ500 የሚልቅ የባንክ ሂሳብ አግዷል። የብሔራዊ መረጃና ደህንነት አገልግሎት ማምሻውን ባወጣው መግለጫም ተጠርጣሪዎቹ የመንግሥትን የማክሮ ኢኮኖሚ በመጻረር በተደራጀ መንገድ ሕገወጥ የውጭ ምንዛሪ አሻጥር ሲፈጽሙ ነበር ብሏል። ህገወጥ የሐዋላ ስራ፣ የገንዘብ ዝውውር፣ የውጭ ምንዛሪና የግብር ስወራን እንዲሁም ሌሎች ወንጀሎች መሳተፋቸውን ወይም መፈጸማቸውን በወንጀሉ የተጠረጠሩ 112 የውጭ ዜጎችና ኢትዮጵያውያን ሲያዙ 519 የባንክ ሂሳብ መታገዱን መግለጫው አመልክቷል። አሜሪካ በአንድ ወቅት ኢራቅ ውስጥ አስራ የፈታችው ከዚያም በአሸባሪነት ከሳ ስትፈልገው የነበረ እርሱን ለጠቆመም 10 ሚሊዮን ዶላር እሰጣለሁ ያለችበት ሰው ዛሬ በቀይ ምንጣፍ ዋሽንግተን ዲሲ ገብቷል። ለአልቃይዳ ተሰልፎ የወጋትን ወታደሮቿ ላይ ጥቃት የፈጸመን የያኔን አማጺ የአሁኑን የሶሪያ ፕሬዝዳንት አህመድ አልሻራ በድምቀት ተቀብለዋለች። ንግግሩ የተቆጠበ ጭምትና መልከ መልካም በምዕራቡ ዓለም በአጭር ጊዜ ተቀባይነት ያገኘ ነው ይላሉ መገናኛ ብዙሃን። የ42 ዓመቱን የሶሪያ ፕሬዚዳንት ባለፈው መስከረም በመንግስታቱ ድርጅት ጠቅላላ ጉባኤ ንግግር ለማድረግ ኒውዮርክ የተገኘ ሲሆን፣ አሁን ደግሞ ለይፋ ጉብኝት ተመልሶ አሜሪካ ገብቷል። ሶሪያ ነፃነቷን ካገኘች ከ1946 በኋላ በአሜሪካም ይፋ ጉብኝት እያደረገ የመጀመሪያ የሶሪያ ፕሬዝዳንት ነው። አህመድ አልሻራም ቅዳሜ ሌሊት አሜሪካ ከገባ በኋላም የተለያዩ ስፍራዎችን ሲጎበኝና ከአሜሪካም ከፍተኛ ወታደራዊ ባለስልጣናት ጋር ቅርጫት ኳስ ሲጫወት ቆይቶ ዛሬ ሰኞ ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተነጋግረዋል። አልሻራም የተወለደው ሳውዲ አረቢያም ያደገው ደማስቆ ሶሪያ ነው። ወላጆቹ እስራኤል በኃይል ከያዘቻቸው የጎላን ተራሮች የተገኙ ናቸው። ልጅ ሆኖ ዝምተኛና ጎበዝ ተማሪ ነበር የሚባለው አልሻራም አሜሪካም የመስከረሙን የሽብር ጥቃት ተከትሎ ኢራቅን ስትወር አልቃይዳን ተቀላቀለም። ለአልቃይዳ ተሰልፈው አሜሪካንን ሲወጋ የቆየው አልሻራም በአሜሪካ ጦር ተይዞ በአቡ ጋሪብና በሌሎች የኢራቅ እስር ቤቶች ለጥቂት ዓመታት መታሰሩ ይነገራል። በ2007 የአሜሪካ ጦር ከኢራቅ ለቆ መውጣት ሲጀምር አልሻራም ከእስር ተፈቶ ወደ ሶሪያ በመመለስ ከአልቃይዳ ግንኙነት ያለውን አልኑስራ የተባለ ድርጅት መሠረተ። በሶሪያም የእርስ በርስ ጦርነት ጊዜ አዲስ የመሰረተውን ተቋም እንደገና አደራጅቶ አሁን ድረስ የዘለቀውን ሀያት ታሪር አልሻም በማለት ሲያዋቅር መቀመጫውንም ሶሪያን ከቱርክ በሚያዋስን ሰሜን ምዕራብ ድንበር ላይ አደረገም። ይሄው የአልሻራ መዋቀር በምዕፃረ ቃሉ ኤችቲኤስ በአሜሪካ የውጭ ጉዳይ ሚኒስቴር በአሸባሪዎች መዝገብ ሰፍሮ ቆይቷል። ቡድኑ የገንዘብ አቅሙን ለማዳበርም ከቱርክ ወደ ሶሪያ የሚገቡ ሀገር አቋራጭ የጭነት ተሽከርካሪዎችን ቀረጥ ያስከፍል እንደነበር ይነገራል። በሶሪያ የእርስ በርስ ጦርነት ከአንድ ሚሊዮን በላይ የሀገሪቱ ዜጎች የተሰደዱባት የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን የስደተኞችን ጫና ለመቀነስ የሶሪያቻቸውን ባሽር አልአሳድን በተደጋጋሚ አነጋግረው ነበር ይባላል። ከዚያም አልፎ ስደተኛን ለመገደብ የሚያስችል ስምምነት ለመድረስ አልአሳድን ለማግባባት ቢሞክሩም ሳይሳካ ቀርቷል። በሶሪያ መሪ እርምጃ ቅሬታ የገባቸው የቱርክ ፕሬዝዳንትም ድንበር ላይ ይንቀሳ ሳቀሱ ለነበሩ የአልሻራና ሌሎች አማጺ ቡድኖች ድጋፍ በመስጠት በአልአሳድ ኃይል ላይ የበላይነት እንዲይዙ አድርገዋል ይላሉ የአሜሪካ የጸረ ሽብር ተቋም የቀድሞ ከፍተኛ ኃላፊና የሕግ ባለሙያ ቶማስ ዋሪክ ለኤቢሲ በሰጡት ትንታኔ። እንደ ቱርክ ሁሉ አሜሪካም ለአልአሳድ መወገድ ወሳኝ አስተዋጽኦ አድርጋለች ባይናቸው ባለስልጣኑ በ2018 ትራምፕ በመጀመሪያም የሥልጣን ዘመናቸው በሶሪያ መሪ አልአሳድ የኬሚካል ጦር መሳሪያ ጣቢያዎችና በአይሲስ ተዋጊዎች ላይ የሚሳኤል ጥቃት እንዲፈጸም ሲያዙ ከዚያ ቀደም አሜሪካም አይሲስን ለሚወጉ የኩርድና የአረብ አማጽያን ወታደራዊ ሥልጠናና ምክር መስጠቷም ይነገራል። እናም የአሜሪካም በሶሪያ ጦርነት ጣልቃ መግባቷም ከእስራኤል የሚሳኤል ድብደባ ጋር ተዳምሮ የአልአሳድን ኃይል ክፉኛ ሲያዳክም መው የአልሻራ ቡድንም አጋጣሚውን በመጠቀም ወደ ዋና ከተማ ደማስቆ ግስጋሴውን አጠናከረም። የበሽር አልአሳድ አገዛዝ በተነቀለ በጥቂት ጊዜ ውስጥ አዲሱ የሶሪያ ፕሬዝዳንት አልሻራ ከመካከለኛው ምስራቅ እስከ አውሮፓና አሜሪካ ድረስ ጥሩ ድጋፍና ተቀባይነት ሲያገኝ አሜሪካም የጣለቻቸውን ማዕቀቦች ለማንሳት መወሰኗ በሶሪያ ሕዝብ ዘንድ እንደ ትልቅ ስኬት ተቆጥሯል። በሳውዲ አረቢያ ልዑልና በቱርክ መሪ አስተባባሪነት የቀጠለው ለሶሪያ ፕሬዚዳንት ድጋፍ የማሰባሰብ ጥረት ከፕሬዚዳንት ዶናልድ ትራምፕና ከሌሎች ታላላቅ መሪዎች ጋር በአካል እንዲገናኝ ጭምር አድርጓቸዋል። ወጣት አይነግቡ በውጣ ውረድ ውስጥ ወይም ደግሞ ከባድ ሕይወት ያሳለፈ ጠንካራ በማለት የኳታር ባለሥልጣናት የሚገልጹት አህመድ አልሻራ ከፕሬዚዳንት ትራምፕ ጋር ገንቢ ውይይት ማካሄዱ ይነገራል። ሰማኒያ ሀገራትን ያቀፈው አሜሪካ ምራሹን ዓለም አቀፍ የጸረ ሽብር ዘመቻም ሶሪያ እንድትቀላቀል ሲጠበቅ በምትኩ አልሻራ በሀገሩ ላይ የተጣለው ሁሉም የኢኮኖሚ ማዕቀብ እንዲነሳ ይፈልጋል። የዛሬው የዋሽንግተን ጉብኝት የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት በአልሻራና በሌሎች የሶሪያ ባለስልጣናት ላይ ተጥሎ የቆየ ማዕቀብ እንዲነሳ በወሰነ ማግስት የተካሄደ ነው ተብሏል። በውጭ ያለ ገንዘብ እንዳይንቀሳቀስና የጉዞ እገዳን ጨምሮ በአልሻራና የሶሪያ የሀገር ውስጥ ጉዳይ ሚኒስትር ላይ የተጣሉ ማዕቀቦች እንዲነሱ ምክር ቤቱ ወስኗል። እናም አሁን በአሸባሪነት ሲፈለግ የነበረው አልሻራ ወደ ጸረ ሽብር ዘመቻ አባልነት ተሸጋግሮ ማየት ግር የሚለው ካለ የዓለምን ተለዋዋጭነት የማይገነዘብ ብቻ ነው ብለዋል ታዋቂው የፖለቲካ ተንታኝ ፍራንሲስ ግልበርድ ለሮይተርስ። አዲሱ የሶሪያ መሪ ሀገሪቱን አንድ የማድረግ፣ አማጽያንን የመቆጣጠርና አደብ የማስገዛት ትልቅ የቤት ስራም ይጠብቀዋል። ከእስራኤል ጋር ሰላም የመፍጠር፣ የኢራንን የመካከለኛ ምስራቅ ተጽዕኖ የመገደብ ልህ አስጨራሽ ኃላፊነት ከሶሪያ ጋር የጠበቀው ወዳጅነት መፍጠር አንድም የጋዛ ተኩስ አቁም ተጠብቆ እንዲቀጥል በሌላ በኩል የሊባኖስ ሄዝቦላህ እንዲገለል ይረዳል ባይናቸው የፖለቲካ ተንታኙ የአሜሪካም ቁልፍ ግቦች። እናም የአልሻራ ጉብኝት አሜሪካም በመካከለኛው ምስራቅ ተጨማሪ ተጽዕኖ እንድታሳድር እድል ይከፍትላታል በማለት ያክላሉ። ይህ አዋዜ ነው። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በኢልተን ሆቴል የሀገራችን እንቁ የኪነጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ